ሁለት ሽፎን ያዘዘችን ቤተሰብ ይሄው አሪፍ ትራስ ሲሆን ማለት ነው። በጣም አድርጎ ትራሱ እንደዚህ ያሳምርላችኋል። ይሄው አያችሁ፣ ትርብስ የሚለው ነገር የለም እንደዚህ ጥርት ያለ ስራ፣ ጥርት ያለ ፍራሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እንደምን አላችሁልን በእያላችሁበት ዓለም ዳርቻ ሰላማችሁን ያብዛልን እያልን ዛሬ እንግዲህ እንደምትመለከቱት ከጀርባዬ ያው በድጋሚ በፈርሻ ነው የመጣሁ ማለት ነው። አልተቻሉም ትእዛዝ ላይ አልተቻላችሁም። በጣም ያው እያዘዛችሁ ነው የምትገኙት ማለት ነው። እየተሰሩም ያሉ አሉ። ይሄ ደግሞ አልቆ ወደ ሀይቅ የሚሄድ የፈርሻ ልብስ ነው ማለት ነው። እና ቤተሰቦች እንግዲህ ይህንን የፈርሻ ልብስ ያዘዘችኝ የሀይቅ ልጅ ነች። ሀያ አምስት ሺ ስድስት መቶ ብር የፈጀውን የፈርሻ ልብስ ላደርስላት ተገኝ ቻለሁ። እንደዚሁም ደግሞ እዚህ ጋ አሳያቸው የዞር እያርግ እዚህ ጋ ደግሞ አለ ንሽፎን አለ አንድ ባንድ ሁሉንም የምነግራችሁ ይሆናል ማለት ነው። ስለ ፈርሻውም ስለ ፍራሹም ዳብል ዳብል ሁለሁለትን ያደረግነው ቤተሰቦች እንግዲህ ከዛም ጋር እንደምትመለከቱት አለ ማለት ነው። ቦታው ስላልበቃ ነው። ይሄ እንግዲህ ከምንሰራበት ጀርባ መስሪያ ቦታ ላይ ነው የምንገኘው። ይሄ ሁላችሁ እንደምትመለከቱት በጣም ምቾት ያለው ያው ሀያቲክነስ፣ የመጅሊስ ቦንድድ በሉት በጣም ምቾት አለው ዳብል ሲሆን ማለት ነው። እና ቤተሰቦች እንግዲህ በዚህ መልኩ ተሰርቶላታል ማለት ነው ቤተሰብ ይቺ ልጅ እንግዲህ ያዘዘችኝ ዘጠኝ የፍራሽ ልብስና አራት ፍራሽ እንደዚሁም ደግሞ አስራ ሁለት የትራስ ልብሶችን ነው ማለት ነው ቤተሰቦች። በጣም ደስ በሚል መልኩ ተሰርቶላት በዚህ በምትመለከቱት በምትመለከቱት መልኩ ተሰርቶላታል ማለት ነው ቤተሰቦች። የትራሱም እንደዚህ እንደምትመለከቱት በጣም ደስ ይላል። ይሄው እና እንግዲህ ቤተሰቦች አሁን እዚህ ጋር የምትመለከቷቸው ዘጠኙ አልተደረደሩም ማለት ነው። አምስቱና ያደረግንላችሁ አራት ትራስ ስለሆነ አራት ፍራሽ ስለሆነ ያዘዘችን በአራቱና አንድ ጭማሪ ጨምረናል። እና ከታች በኩል ያለው በማንቸኔ ነው፣ የእሷ ፍላጎት ነው። ተቀያሪ ማድረግ ትችላላችሁ። ዳብል በዚሁ ማድረግ ትችላላችሁ። በስር በኩል ያለውን በራሷ ፍላጎት ያው አቅም ስላልቻለ በራሷ ፍላጎት በማንችን አድርገንላታል ማለት ነው፣ በገበር ። ስለዚህ እናንተ ተቀያሪ ከፈለጋችሁ ደግሞ ተቀያሪ መሆን ይችላል እና የፈጀውን ልንገራችሁ 25600 ብያችኋለሁኝ። ቤተሰቦች እንግዲህ እንደምትወዱት ምንም አልጠራጠርም። በጣም በጣም ምቾታ አለው ከምነግራችሁ በላይ ማለት ነው። እና ለአንድ ፍራሽ ልብስ እንግዲህ የወሰደባት እንትን ዋጋ 1100 ብር ማለት ነው። ጥርት አድርገን በዚህ መልኩ ዲዛይን ምርጫዋ በጣም የሚገርም ነው። 1100 ብር ወስዷል ማለት ነው። አጠቃላይ እንደዚሁ ደግሞ 12 ትራስ የሚመጣው አስራ ሁለት ትራስ ልብስ የሚመጣው 7500 ብር ማለት ነው ቤተሰቦች፣ ፍራሽ ደግሞ እንደምትመለከቱት አራት ፍራሽ አለን በ10 ቲክነስ ነው ፍራሹ በጣም ደስ የሚል ነው። ዳብል ዳብል አድርገን እዚህ ጋር ያስቀመጥ ነው። አስር ቲክነስ ፍራሽ በ2050 ብር ማለት ነው ቤተሰቦች፣ በጣም ዋጋው ራህማ ያለው ዋጋ ነው። እንደምትመለከቱት በዚህ መልኩ ፈርሸን ላታል። ይሄው እዚህ ጋር በጣም ይቅርታ ኪስ የለም። ይሄው ዘጠኝ ነው ያዘዘችን፣ ከለር ምርጫዋ በጣም የሚገርም ነው። ይሄው አምስት ፍራሽ ቤት ስላላት አምስቱም በልብሱም ብቻ ከዛ አራቱን ፍራሽ ደግሞ እኛ ጋር ጋ ያዘጋጀን ያዘጋጀንላም ማለት ነው። ይሄው እንደምት ይሄን አንዱ 1100 ብር በታች በማንሸን ነው የሆነው ማለት ነው። ይሄው ይሄው እንደምትመለከቱት በዚህ መልኩ አልቆላታል። ትራሶቹ እራሱ በቃ በጣም የሚገርሙ ናቸው። የትራሱ በጀርባን በዚህኛውም አንድ ነው፣ በተላላፊ ነው የሆነላም ማለት ነው በነገራችን ላይ የቤት ፈርሻን የሚያሳምረው አንዱ ማለት ነው ትራሱ ውጥር አድርጎ አሪፍ ትራስ ሲሆን ማለት ነው። በጣም አድርጎ ትራሱ እንደዚህ ያሳምርላችኋል። ይሄው ትራስ ስትገዙ ደረጃ ስላላቸው በሶስት አይነት ደረጃ አለ። አሪፉን ብትገዙት ለቤትም አሪፍ ነው ማለት ነው። አሁን ለምሳሌ እዚህ ጋር ትራስ ስላላዘዘችን ዝም ብለን በቀላሉ የሚያደርግ ነው አለ። ይሄው እንደምትመለከቱት በቀላሉ የሚያደርግ ነው አለ እና ውጥር አድርጎ አልያዘውም ብዙ ውበት አይኖረውም ማለት ነው። ይሄው በጣም ደስ ደስ የሚል ነው ተላላፊን ያደረግን ለማለት ነው። እዚህ ጋር ደግሞ በምትመለከቱት መልኩ ይሄው እያሳያችሁ ነው። ይሄን ይመስላል በተለያዩ ከለሮች የፍራሽ እንደዚህ አሉ። የምፈልጉትን ከለር መርጣችሁ ብታናገሩን ይሰራላችኋል ማለት ነው። በየትኛውም ቦታ እናደርሳል በጥራትና በታማኝነት ምንም እንዳትጠራጠሩ። ይሄው ይሄን ይመስላል ይሄ አንዱ 500 ብር ማለት ነው። የሚሰራው አንዱ አምስት መቶ ብር ነው አስራ ሁለቱ ስንት መጣን ያልኳችሁ፣ ስምንት ሺ አስራ ሁለቱ አስራ አምስት ነው። ኦኬ አስራ አምስት ነው። አስራ አምስት ፍሬ ነው። በጣም ስህተት አለ ትላል አስራ አምስት ፍሬ ነው። እስኪ ደብተሩ ላይ ልይላችሁ፣ ያው በመዝገብ ነው ግዴታ ካልሆነ ሂሳብ ይም ታታባችኋል። አስራ አምስቱ የሚመጣው ሰባት ሺ አምስት መቶ ማለት ነው። አስራ አምስት ፍሬ በ5 7500፣ ፍራሹ ደግሞ 8200፣ አራት ፍራሽ በ2050 ብር ማለት ነው። ይሄ እንደምትመለከቱት በዚህ መልኩ ተዘጋጅቶላታል ማለት ነው። እንደምትወደው ምንም አልጠራጠርም። ቤተሰቦቿ ለቤተሰቦቿ ነው በነገራችን ላይ ያሰራችሁ ቤተሰቦቿም እንደሚወዱላት ያው ምንም አልጠራጠርም ማለት ነው። እዚህ ጋር ደግሞ በተጨማሪ ያው ሽፎን አዛናለች ይሄ ሽፎን አለ። እንደዚህ ከለር ምርጫ በጣም አሪፍ አሪፍ አሉ። ይሄው እስከነ ሂጃባቸው ናቸው። ሁለት ሽፎን ያዘዘችን ቤተሰብ ይሄው ሁለት ሽፎን ማለት ነው። እስከነ ሂጃቡ ይሄን ይመስላል። በጣም ከለር ምርጫዋ ያው የሚገርም ነው። ሁለት ሽፎን በፈለጋችሁት ከለር አማራጮች አሉን። ሱቃችንም ጋር መታችሁ ብታናግሩን በፈለጋችሁት የባህል ልብሶች እንደዚሁም ደግሞ ሽፎኖችን በምትፈልጉት አይነት ከለር አለ ማለት ነው። 09243200 ብታናግሩን በየትኛውም ቦታ በጥራት እና በታማኝነት እናደርስላችኋል ማለት ነው። እናንተ ብቻ የሚጠበቅባችሁ እኛን በቴሌግራም በዋትሳፕ ማናገር እንደዚሁም ደግሞ የፋፊን ስልክ የምትፈልጉ ሰዎች ካላችሁ በ9 27 38 32 34 በዚህ ብታ ብደውሉ ወይም በዋትሳፕ በቴሌግራም በኢሞ ብታናግሯት፣ መርሃባ ምን ልታዘዝላችኋለሁ ማለት ነው። እንደዚህ የሚገራርሙ የመፍረሻ ልብሶችን የምትፈልጉ ሰዎች አናግሩንን እንደዚሁም የተለያዩ የቤት እቃዎች ምናምን ማዘዝ ምትፈልጉ ሰዎች አለን፣ እዘዙን ማለት ነው። ያው በስር በኩል ያለውን ካልፈለጋችሁ መቀየር ትችላላችሁ። ይሄን ይሄ ማንችን ይባላል። ይሄን እንደዚህ የአቅም ጉዳይ ነው እና በጣም ደስ ሚል ከለር ነው የመረጠችው እህታችን። እዘዙ፣ ማዘዝ ምትፈልጉ ሰዎች ይሄን ይመስላል። እዩት እስኪ በጣም አያምርም? እዚህ ጀምራችሁ ማለት ይሄንን ተውትና አሁን ይሄን እናሳና እንደዚህ ተመልከቱት። ድባቡ አሁን ቤት ላይ ቤታችሁ ላይ እንደዚህ ቢፈረሽ ምን ይሰማችኋል? ባለ ያው ወንድ ሊብዙ ማፈራረሽ ላይ ይችል ይችላል። እዩት፣ ስኪዚ ጀምራችሁ በጣም ደስ የሚል ነው። ፍራሹ ራሱ ጠንካራ ነው በጣም አያችሁ። ትርብስ የሚለው ነገር የለም። እንደዚህ ጥርት ያለ ስራ፣ ጥርት ያለ ፍራሽ ነው እኛ የምንወስድላችሁ ማለት ነው። ቤተሰቦች፣ ያው ይሄን ይመስላል። እኛን ዘዙን በጥራትና በታማኝነት የትም ቦታ እናደርሳለን። የተለያዩ እየተሰሩ ያሉ ፈርሻዎች አሉ። እንደዚሁም ደግሞ አረቢያ መጅሊስም እንደዚሁ የታዘዝናቸው እየተሰሩ ያሉም አሉ። ማዘዝ የምትፈልጉን ሰዎች ካላችሁ አናግሩን። በጥራትና በታማኝነት እያደረስን ነው። ያው ቪዲዮ ብዙ ጊዜ አንሰራላችሁ፣ የምናደርሳቸው ነገሮች አልተመቸንም። አንዳንዴ ሲመቸ ነው እንደዚህ አጋጣሚዎችን ስናገኝ እንሰራላችኋለን ማለት ነው። እንግዲህ ከመሀል ደግሞ ተከያ እንዲደረግበት የምትፈልጉ ሰዎች ካላችሁ አለን። ተከያም ከፈለጋችሁ በዚህም በጎን እንደዚህ ስንትስትሉ ተከያ ቢኖረው በጣም አሪፍ ነው። ይህን ከምትጠቀሙ እዚህ ጋር ተከያ ቢኖረው በጣም ውበት ይኖረዋል ማለት ነው፣ ያሳምረዋል። እዚህ ጋር እንደ ተከያ ዛለ ከያ ቢኖር አሪፍ ነው። ይህን ይመስላል እንግዲህ ቤተሰቦች አናግሩን። በፈለጋችሁት ቦታ እንልካለን። መርሳ፣ ወልዲያ፣ ውርጌሳ፣ ውጫሌ፣ ሀይቅ፣ ሀራ፣ ቆቦ የትኛውም ቦታ በዚህም በኬሚሲም፣ ኮምቦልቻም፣ ደሴም በምዕራብ ማሻ፣ በተለያዩ ቦታዎች ሽፎኖችንም የባህል ልብሶችንም እንደዚህ የተለያዩ ትዕዛዞችን እንቀበላለን። ሶላር ምናምን የምትፈልጉም ሰዎች ካላችሁ አናግሩን። ስልካችን እንደዚሁም ስክሪ ላይ እናስቀምጣል እና ይህንን እቃ ላደርስ ነው ማለት ነው ለእናንተ ሳላሳ ያልሄድም በማለት ነው ቤተሰቦች ይህን ይመስላል እናመሰግናል ስለተከታተላችሁን ቻናሉን አዲሱን ቻናል ሰብስክራይብ አድርጉት አዲሱ ቻናል ማደግ አለበት ሰብስክራይብ አድርጉት ማለት ነው ቤተሰቦች እናመሰግናል ስለተከታተላችሁን እስክሪን ላይ ያለ ቁጥራችን ልድገምላችሁ እንዲህ የእኔ ቁጥር 0924303200 የእሷን የፋፊን ደግሞ የምትፈልጉ ሰዎች ካላችሁ 0927383234 በዚህ ብታናግሩን እንቀበላችኋል ማለት ነው እናመሰግናለን ቲንክ